ጉድን ኩላችሁ እኮ አላልኩ። ፋየ እስኪ አንተ ዝም በል ሀና፣ ምን ተፈጥሮ ነው? ሰዎቹ እኮ አናሳክምም አሉኝ። የትኞቹ ሰዎች? እሰራባቸው የነበሩት ሰዎች ናቸዋል። ምን ለምን ምን ሆነው? እኔ እናውቃለሁ? እና ምንድን ነው መፍትሄው? ዶክተሩ ቀሪ ህክምናውን ለማድረግ የግድ ገንዘብ ያስፈልግሻል፣ ካልሆነ ይዘሽ ውጫ። ላይ ያማቸዋል እንዴ እንደዚህ ቆላልፈዋቸው፣ እንዴት ይዛችኋቸው ውጡ የሚሉን? እኔ ምን እንደማድረግ አላውቅም። እሺ አሁን ምን እናደርግ? አሴር አደራ፣ ከዚህ እንዳትነቃነቁ እዚሁ ጠብቁኝ። እሺ ሀና ገንዘብ ፍለጋ። ገንዘብ ደግሞ የት ነው የምትፈልጊው? ሴትዮዋ ነግሮ አስሮ ድቄም ቢሆን ለምናት አለሁ። ማንን? አባዬ ልታሳክምልኝ የነበረችው እና እንዴ፣ ሀና እንደሱ አይሆንም። ማይሆንም፣ አሴር ለምንድን ነው የማይሆነው? እና አባዬን እያየሁት ይሙት በፍሽ። ሌላ ምን አማራጭ አለን? አላውቅም፣ ግን አባቴ እኮ ነው። አባዬ ሲሞት ዝንብያ ላይ ሀና፣ አይሆንም አልኩሽ። አንተ አባት ስላልሆነ ምንም ላይ መስል ይችላል

የእኔ ጤና የሚወሰነው ነው ባባዬ ጤና ነው። ባባዬ ደግሞ ራሱ ስት ሆስፒታል ላይ ያለው ስለዚህ እኔ ጤና አይደለውም ማለት ነው። እና ምን ይሁን ነው የምትየው? እንትዬ ይህ በጣም አዝነውብኛል አውቃለሁ። ገናማኮ ይርዱኝ። ለረዳውሽ እንትዬ ያቅሞ ይሄን ያህል ብቻ እንዳልሆነ አውቃለሁ። ሁለት መቶ ሺህ ለእርሶ ምንም እንዳልሆነ አውቃለሁ። ማኮ ይርዱኝ። ሁለት መቶ ሺህ ለእኔ ቀላል ሆነም ማልሆነም ለአንቺ የምስጠት ግዴታ ግን የለም። እሱስ ትክክል ነው በቃ

ወይዘሮ ሜላት ከዶክተሩ ጋር በመነጋገር የአባባን ህክምና አቋርጣለች። ሀኒም ይህንን በመስማት በጣም አዝናለች። ያልጠበቀችው እና ያላሰበችው ነገር ገጠማት። ወይዘሮ ሜላት ከዚህ በፊት አባባን ለማሳከም ቃል ገብታላት ነበር። አሁን ላይ ግን ቃሉ አንሽራለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለሁ እግዚአብሔር ይመስገን። ዛሬ በኖላዊ ድራማ ክፍል ሃምሳ አራትን ይዘን መጥተናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰቡኑ፣ ነባሮች ደግሞ ላይክ እያደረጋችሁ አበረታቱኝ እላችኋለሁ። ቪዲዮውን እስከ መጨረሻ አዳምጡት። ዶክተሩም ወደ አባባ ክፍል በመምጣት ሃና እንደምን አደርሽ ስላት፣ እግዚአብሔር ይመስገን ዶክተር፣ አባባ እንዴት ናቸው? ያው እንደምታዩ ነው ስትል አይነገር አይጋገር ብላ ስትነግረው እሱም አባአባን በመነካካት ያው አባባ ምንም ልናገሩና ሊነቁ አልቻሉም። ዶክተሩም አኒም በማታላል አባአባን በመንካት አይናቸውንም ስነካ አባአባ ምንም ልናገሩም ልነቁም ስላልቻሉ አይ አንቺ እንደምትይው አይደለም፣ ጥሩ ሁኔታ ላይ ነው ያላቸው እያለ ተሽላችኋል ታዲያ ለምንድን ነው የማይነቃ? ዶክተር አና ተነጋገርንኮ፣ ኮ ቀጣዩ ህክምና እስከሚደረግላቸው ነው ስላት፣ ብዬሽ ነበረ እንዴ። ቆይ ለምንድን ነው ቀጣዩን ህክምና የማታደርጉለት? እኔም ስለሱ ነገር ነው እንድናወራ ነው የመጣሁት። እሺ ዶክተር ምንድን ነው የምናወራው? ይኸውልሻና ምን መሰለሽ በአባትሽ ጉዳይ የሆነ ችግር ተፈጥሯል። እንዴ አለች እሷም ምን ተፈጠረ ዶክተር ቀጣዩን ህክምና በማድረግ ለማድረግ በጣም ችግር እየሆነ ነው። እንዴት ስትለው እሷም ወይዘሮ ባዩሽ የመከረችው እና እሷን እሱን ስለምታስፈራራ ና ዛቻ ስላለበት እሱ ግን አባባ እንዳይታከም እያስፈራሩት ይገኛል። እሱም ይሄንም በማሰብ እና በመፍራት አባባ ላይ ያልሆነ ነገር እያደረሰ ይገኛል። ወይዘሮ ሜላትም የአባባ የወይዘሮ ባዩሽም በመስማት የእሷ ወሬ በመስማት ሐኒ ላይ በጣም ጫና እያደረገችላት እያደረገችባት ትገኛለች። ሀኒ ግን ባለ ውለተዋ ነበረች። ሰላም ስትታመም ያው የሰላም ና የሀኒ ደም ስለምመሳሰል ሀኒ ግን ሀኒ እንድትተርፍላት አድርጋለች ማለት ነው። እሷ ግን ያንን ሁሉ ውለታ ራስታ ዛሬ ላይ የጓደኛዋን ወሬ በመስማት አኒን እየገፋቻት እና እየጎዳቻት ትገኛለች። በጣም በጣም የሚያሳዝን ነገር ነው። ህክምና የምደረገው ወን የነ ወይዘሮ ሜላት ድርጅት እንደሆነ ታውቂያለሽ? አዎ አውቃለሁ አለች እሷም። አዎ የወይዘሮ ሜላት ድርጅት ከዛሬ ጀምሮ የአባባን ህክምና እንደማያደርግ ነግሮኛል ስላት እሷም ደነገጠች። ምን ብላጮች? በጣም አዝናለኋና፣ ድርጅቱ ድጋፉን እንዳያቆም የቻልነውን ነገር አድርገን ነበር ይላል። እሱም ውሸቱም ማለት ነው። እሱ ግን ድርጅቱ ምንም አላለውም። እሱ ከነዛ ጋር ከነ ባዩሽ ጋር በመነጋገር እና በስራ ቦታ መጥቶ እያስፈራሩ ስለሆነ እሱም ስራውን መስራት አልቻለም። ሚስትህን ወይም ደግሞ ፍቅረኛህን እንገልብሃለን ስላሉት፣ እሱም በመፍራት ሃኒ ላይ አንኒ እያስቸገራት ይገኛል ማለት ነው። ያው በአግባቡ ስራውን እየሰራ አይደለም። ዶክተሩን እያስፈራሩትና እየዛቱበት ስለሆነ ወይኔም መብርሃን እናቴ እያለች እያለቀሰች፣ ሀና አሁን እኮ ማልቀሱ ወይም ደግሞ እንደዚህ መሆኑ ምንም ጥቅም የለውም። ምን ማድረግ ይችላለው? ይሄ ቀን እንዳይመጣ እኮ ስፈራ ነበር። ይልቅ ተረጋጊና ምን ማድረግ እንዳለብሽ አስቢ እያላት፣ ምንም ማድረግ አልችልም እኮ ዶክተር እያለች ምን ማድረግ ይችላለሁ? እንግዲህ የምትቺ ከሆነ ገንዘብ ገንዘብ የምታገኝበት መንገድ መፈለግ ነው። ካልሆነ ግን የመጨረሻ መንገድ አባትሽን ከዚህ ይዘሽ መውጣት ነው። እንዴ ዶክተር እንዴት ነው አባቴን ይዤ የምወጣው? እያለውሽ ነገር እያልኩሽ ነገር የገባሽ አልመሰለኝም ሀና ስላት፣ የመጨረሻ አማራጭ እሱ ነው። ገንዘብ የምታገኝ ከሆነ ብቻ ነው የመጨረሻ ህክምና ልናደርግለት የምንችለው። እያላት ስላት አኒም እያለቀሰች፣ ዶክተር ምንም ቢሆን እኮ ከገንዘብ የሰው ልጅ ይበልጣል። በጣም አዝናለኋና ከዚህ በላይ ምንም ልረዳሽ አልችልም። ስላት አኒም በማልቀስ በማዘን ወይኒ አምላኬ የሆነ ነገር አድርጌ አባቴ ማሳከም አለብኝ እያለች እሷን ስልክ መደወል ጀመረች። እሱም እንደዚህ ተናግረው ወጣ ጥለዋት እሷም አሴር ጋ ደውላ አሴርም በጣም ጭንቀት ውስጥ ገብተዋል። አን እንደዚህ ሆና ሲያገኛት በጣም አዝነዋል ማለት ነው አሴር። እሷም ያላት አማራጭ አሴር ጋር መደወል ነበር። አሁን ላይ አጠገቧ ያለው አሴር ብቻ ነው። የኔ ናቸው ብላ ያመነችው ሰዎች ከዷት። እሷም በችግራቸው ጊዜ ከእነሱ ጎን ነበረች። እነሱ ግን ዛሬ በችግሯ ቀን ግን አይዞሽ እንኳን አላለቻትም። ወይዘሮ ሜላት ሀና ደውላለች። ቸራህኒ እያለ ለታምቹ ሀና የት ናት ሀና ውብስታላት እንዴ ብሎ ሰውዬ ደየመ ማለት ነው እያለ፣ እንዴት አባ ነው እንደዚህ የምታስበው እያለ ነበር። አሴሪም በዚህ ሌሊት ና ካለችማ ደይኖ ነው እያለ እየቀለደበት ነበር። አሴሪም በቦክስ በመምታት አንተ ምንም ነገር መልካም ነገር ካፊ አይወጣም አይደል ብሎ በጭንቅላቱ ሲል እናኔ ምና ገባኝ፣ ከደየናኔ ምን ማድረግ ይችላሉ? ወይኔ በክድዬ አብደሃል እንዴ እናኔ ምን አደረግኩን እንዴ የምትመታኝ ምንድነው? መልካም ነገር ማሰብ ማትችለው እና ታዳ ባይዳየሙ ለምን ትደውልልሃለች? አይ ተምቹ ባዩሽን ሽንጉድ ሰርቷት ነበር። አሁን ላይ ግን እየቀለደ ነው እሱም አሴሪን በማናደድ እሱን ጥለው ይሄዳል። ወይኔ ተምቹ! ለማይድኖ ሰውዬ ያንን ብሬ መስጠቴ ነው የቆጨኝ እያለ እሱም በማዘን እና በመከፋት እሺ በቃ ጠብቀኝ፣ አብረን እንሂድ እያለ ነበረ። እሱም ብሩን ያመጣ የሃና ፎቶ ሽጦ ነበር። ያኔ ሃኒ ስትጨናነቅ፣ አሁን ባይሽን አንገቷን ይዞ አሳልፎ ለወይዘሮ ሜላት ልሰጣት ሲል፣ አሁን አኒ ደግሞ ችግር ውስጥ ጋፍታለች። ሃኒ ከዚህ ችግር ከወጣች ከወጣችና አባባ ከዳኑ ግን ታምቹ ተምቹ ወይዘሮ ባዩሽን አንገቷን ይዞ እንደሚያቀርብ ለወይዘሮ ሜላት አሳልፎ እንደሚሰጣት ተስፋ አደርጋለሁ። ያው ባለፈውም እያሌ ነበረ። ደግሞ ወይዘሮ ሜላትም ዶክተሩ ጋር ደወለች። ሄሎ ዶክተር፣ እንዴት አደርሽ? ወይዘሮ ሜሉ፣ ያልኩህን አደረክ? አዎ፣ እንዳልሽኝ ነው ያደረኩት። በጣም ጥሩ እና ሀና ምን አለች? ምን ትላለች? ያላት አመራጭ አምኖ መቀበል ነው። በጣም ጥሩ ነገር አድርገሃል ዶክተር ከዚህ በላይ ገንዘብ ማውጣት አልፈልግም። ይገባኛል፣ ይገባኛል ወይዘሮ ሜላት የወጣ ገንዘብስ ቀላል ነው እንዴ? እያለ ሲያስመስል ነበር ይሄ ዶክተር። ዶክተሩ ግን ለራሱ ህይወት ላይ እንዳይ ጉዳት እንዳይ ደርስ ብሎ ሃኒን ግን በውሸትና በማስመሰል እያሰቃያት ይገኛል። ወይዘሮ ሜላትም ይሄን ጉዳት ታቅም አንድ ቀን ስገባት ግን ምን እንደምትሰማት አላቅም! እውነት ወይዘሮ ባዩሽ በጣም ወይዘሮ ሜላት በጣም ታሳዝናለች። ይሄ የባዩሽ ስራ ነው። ባዩሽ ግን መጨረሻዋ ለህግ ትቀርባለች ወይም ደግሞ ታምቹ አንገቷን ይዞ አሳልፎ ይሰጣታል። አሁን ታምችው ጋ ነው ነገሩ ያሉ። እኔ እኮ ያናደደኝ ገንዘቡ ሳይሆን ሊሸውደኝ መሞከሯ ነው። ግን እኮ ወይዘሮ ሜላት እሷም እውነት ሊኖራት ይችላል። ምን እውነት አለት? ምንም እውነት የላትም? ወን ብላ እኔን ለመሸ ለመሸወድ ያደረገችው ጥረት ነው ስትል ምን ዘመኑ ከፍቷል። አንዳንድ ሆስፒታሎች ህክምና ከተጀመረ በኋላ በኋላ የትም አይሄዱም ብሎ ስለሚያስቡ ገንዘቡ ዝቅ አድርጎ ይነግራቸዋል። ነው እሱ የኔ ጉዳይ አይደለም። በልበቃ ሰላሟል ብሎ ተሰነባበቱ። አኒ ግን እያለቀሰች ነበር። አሴሪም ካሷ ጋር በጣም እያዘነ እያለቀሱ ነበረ ማለት ነው። ዶክተሩም የደረሰበትና ያስፈራሩትና የዛቱበትን እያስታወሰ በጣም እያዘነ ነበር። ምን ያደርጋል። ታዳ በመፍራትና በማንቀጥቀጥ አሳልፎ ለነሱ ብሎ ሐኒን ችግር ላይ ጥለዋል። ወይዘሮ ባዩሽ የገዛችው የሆነ ሰውዬ መጣና የሆነ ነገር ላስቸግር ነው የመጣሁት። ስለ ዶክተሩ ምንድነው? እዚህ ሆስቲታል የምታከሙት ትልቅ ሰው ነበሩ አይደል? ነበሩ ማለት አሁንም እየታከሙ ነው። ስለ እርሳቸው ላወራ ነበረ የመጣው። አንደኛ ቢዚ ነኝ፣ ሁለተኛ ደግሞ ሰውዬን አላወቅኩም። ሰውዬ አቶ ኖላዊ ይባላሉ። አዎ አስታዋስኳቸው። ህክምናውን ለማሳከም የተስማሙ የወይዘሮ ሜላት ድርጅት ናቸው፣ እና እዚህ ህክምና ሂደት ላይ አንተ ተጠቃሚ ሮሚላ ሳሎን ተቀምጦ ነበረ። እኒም ሮጣ መጣች፣ በሩን ከፍታ ገብታ እግሯ ስር ወደቀች። ምንድኖ ሀና እቲጌ ባኮትና፣ አይጨክኑብኝ። ምንድኖ ሀና ተላታለህ፣ ደንቅጣ፣ ይህ አባቴ ልሞት ነው፣ አሳክሙልኝ። አሁን ከእግሬ ላይ ተነስ። አንም እግሯን አንባውን እያበሰች እናት እትዬ ባኮትን እያለች፣ ተነሽ ያልኩሽ እኮ ልነሳም እያለች እሷም እያለቀሰች እግሯን እያበሰች ነበረ። እሷም በእግሯ በእርግጫ ታቻት ይሄ አንቺ ልጅ ጤና የለሽም ብላ በእግሯ ስትረቅጣት አንኒም ከዛ ተነሳች እና ጤና የለሽም ስትል እኔ ጤና ባይኖረኝም አባቴ ጤነኛ ነው። አባዬ ደግሞ ራሱን ስቶ ኦብስታለው ያለው ስለዚህ እኔ ጤነኛ አይደለውም ማለት ነው ብላ እያለቀሰች ነበረ። እርግብ ቆማ እየሳቀችባት ነበረ። እና ምን ይሁን ነው የምትይው? እትዬ በጣም አዝኖብኛል አቃለው። እባኮ፣ እባኮ እርዱኝ እያለች እያለቀሰች ነበር። በቃ የቻልኩትን ረድቼሻለሁ። አዎ እንደ ረዳችሁኝ ያውቃለሁ። ሁለት መቶ ሺህ ለእርሶ ምንም እንዳልሆነ ያውቃለሁ። እባክዎትን እርዱኝ። ሁለት መቶ ለእኔ ቀላል ሆነ ከባድ ለአንቺ ለመስጠት ምንም ግዴታ የለኝም እያለቻት እሷም እያለቀሰች እየለመነቻት ነበረ። ወይዘሮ ሜላት ግን ምንም ምንም ልታስብ ና፣ ልታዝን አልቻለችም። በእርግብም ቆማ እየሳቀችባት ነበረ። አንም አባቴን አድኝልኝ፣ አባቴን አሳክምልኝ እያለች እያለቀሰች ነበር። አሁን እየለመንኩት እኮ ነው፣ ትሰሚኛለሽ አና፣ ይህን ሁሉ ሊረዳሽ ይህን ሁሉ ርቀቴ የሄድኩት በጣም ጥሩ ልጅ ስለመሰል ሽኝ ነው እንጂ ገንዘብ ሞልቶ ተርፎኝ አይደለም ትላታለች። አኒም ገንዘብ እንደማይጠገብ አውቃለሁ ግን እርሶ የገንዘብ ችግር እንደሌለ እንደሌላችሁ በደንብ ጠንቅቄ አውቃለሁ። አሁን ስለተናደዱ ይሆናል። እትዬ ኡፍ፣ ሁሉም ነገር አውቃለሁ አውቃለሁ። እራስሽን ከሰው በላይ አድርገሽ አታስቢ። አረኔ እራሴን ከሰው በላይ አድርጌ አላየሁም። ትሰሚኛለሽ ትሰሚኛለሽ፣ እና ሁሉም ነገር አውቃለሁ አውቃለሁ። እስቲ በቤተሰቦቼ እንደማልደረደር ነገርኩሽ

ድጋሜ ሌላ መሰባባ ለቤት ለቤቴ ያደረግሽ ስላሳሰበኝ አሁን ቤት ለቀሽ ውጪ አለቻት። እሺ በቃ ከዚህ በላይ ልሰማሽም ላይሽም አልፈልግም ውጭ ልኝ አለቻት። እዚህ ቤት በነበረም ቆይታ ሰውም መለመን እንደማልወድ በደንብ ያውቃሉ። እርሶም እውነተኛ ሰው ስለመሰሉ ነበረ የለመንኩት! መጥፎ ሴት ነሽ እያልሽኝ ነው ትላታለች ወይዘሮ ሜላትም በፍጹም በፍጹም እያለቻት ነበር። በህይወቴ በራሴ ላይ ተስፋ ቆርጬ ራሴን አሳልፌ ላይ እርሶ ሰጥቼ ነበረ። እሱም አላፊነቱን ወስዶ አኮሩኝ። በጣም አመሰግናለሁ ይትዬ፣ እውነት ግን ተደብቃ አትቀርም በማለት እሷ ተመልሳ ወደ መጣችበት ሄደች። እርግብ ቆማ እየሳቀችባት ደስ ብሏት ነበረ። በጣም ያሳዝናል። ሀኒም እንደዛ በማለት ሄደች ማለት ነው። ውድና የተከበራችሁ የቻናሊ ቤተሰቦች፣ በቀጣይ ቪዲዮ ተመልሽ ይመጣሉ። የነበረን ቆይታ ይህን ይመስላል። ከልቦ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰቡ ነው።